ያገኙትን ስልጠና ተጠቅመው የተሰጣቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን የአድማ መከላከልና የፖሊስ አባላት ገለጹ በብር ሸለቆ ውትድርና ማሰልጠኛ ትምህርት ቤት ሲሰለጥኑ የነበሩ የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞች በጎንደር ከተማ አቀባበል ተደርጎላቸዋል ሰራዊቱ ከየትኛውም የፖለቲካ ፓርቲ ነፃ ሆኖ ማገልገል እንደሚገባው የአማራ ክልል ፖሊስ ኮሚሽን የሶስተኛ ሻለቃ አድማ መከላከል አዛዥ ኮማንደር አማረ መልካሙ አሳስበዋል ቃል ኪዳና ይሌ ተጨማሪ አላት የአማራ ክልል ፖሊስ ኮሚሽን በብር ሸለቆ ያሰለጠናቸውን ሰላሳ ሶስተኛ ዙር የሶስተኛ ሸለቃ አድማ መከላከል የፖሊስ አባላት በጎንደር ከተማ አቀባበል ተደርጎላቸዋል። በመርሃ ግብሩ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛውን ጨምሮ ሌሎችም የስራ ኃላፊዎች ተገኝተዋል። የተሰጠን ኃላፊነት በቁርጠኝነት መወጣት እንደሚገባ ያሳሰቡት የአማራ ክልል ፖሊስ ኮሚሽን የሶስተኛ ሸለቃ አድማ መከላከል አዛዥ ኮማንደር አማረ መልካሙ ናቸው። ሰራዊት ሀገር ነው ያለው ዋጋ የሚከፍለውም ለሀገር ነው። ስለዚህ ሰራዊቱ ከየትኛው የፖለቲካ ፓርቲ ነፃ ሆኖ ነው ማገልገል ያለበት። ወታደርና ቻለንጅ፣ ወታደርና ችግር ተለያዩ። ያው ያን ችግር መሻገር፣ ያን ቻለንጅ እንዴት መሻገር እንዳለበት ደግሞ ጽናት ያስፈልጋል፣ ወኔ ያስፈልጋል፣ አንድነት ያስፈልጋል፣ በራስ መተማመን ያስፈልጋል። የተዋጊነት መንፈስ ሊኖር ይገባል። እነህን በሙሉ መያዝ ከቻልን የማንሻገረው ችግር አይኖርም። የአድማ መከላከል ፖሊስ አባላት ለሰላም መስፈን የበኩላቸውን እንዲወጡ ስልጠና መውሰዳቸውን ያነሱት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ሕዝብን በማስቀደም የጎንደርና አካባቢውን ሰላም ማጽናት ይገባልም ብለዋል። አሁን ምን ይጠይቃል? በላማ ጽናት መቆም ይጠይቃል። ሕዝብን ማስቀደም ይጠይቃል። ማገናዘብ ይጠይቃል። ምክንያታዊ መሆን ይጠይቃል። ስለዚህ እነዚህን መንገዶች ከተከተልን በአቋም ጸንጠን ጎንደርንም አካባቢውንም ከጠላት ነጻ አርገን ህዝቡ ማህበራዊ ረፍት እንዲያገኙ ይህንን ታሪካዊ ኃላፊነት መቀበልም ታሪካዊም ነው። እድለኝነት ባገኙ ስልጠና መሰረት የተሰጣቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን የአድማ መከላከል የፖሊስ አባላቱ ተናግረዋል። ወደ መቀበላለሁ ሁሉም በቁርጠኝነት ነው የተነሳ በጣም ጥሩ ሂደት ላይ የሚገኘው ማለት ነው። በጣም ቆራጥ ቁርጠኛ ነን ሁላችንም፣ ከእኔ ጀምሮ በእኔ በኩል በጣም ቁርጠኛ ነኝ ማለት ነው። ባዩልኝ ጊዜ እናት አባቶቻችን፣ ወንድሞቻችን እየታገቱን ትያ ስለሆነ ቀጥታ ለማስከበር ነው። ግን እናስከበራለን በዚህ በዓላማችን ቁማ ነው።